ዛሬ ወደ ኮዬ ፈጬ 600 ዶሮዎችን ለማስረከብ በሄድኩበት ጊዜ ያጋጠመኝ ሶስት ነገሮች አሉ። በጣም ጀማሪ ዶሮ አርቢ በቃ የሚሳሳታቸው እነዚህ ሶስቱን ችግሮች ናቸው፣ ሶስቱ ስህተቶች ናቸው እና ጀማሪ ዶሮ አርቢዎች በጣም ብትሰሙኝ በጣም በጣም ደስ ይለኛል። ለምንድን ነው በቃ በየሄድኩበት ሰዎች ተሳሳትን ብለው የሚነግሩኝም እኔም ተሳስተው የማገኛቸው ጀማሪ ዶሮ አርቢዎች ይህንን ቢያስተካክሉ ብዬ የምለው ሶስት ነገሮች አሉ። ይሄ ዶሮ አርቢ ሶስቱንም ተሳስቷቸዋል። ዛሬ ዶሮ ለማስረከብ ነበር ወደዛ አካባቢ የሄድኩት። ምን ምን ተሳሳተ፣ ለጀማሪ ዶሮ አርቢዎች ምን አይነት ትምህርት ይሰጣል፣ ምን አይነት ማስተካከያ ያስፈልገዋል፣ መፍትሄው ምንድን ነው የሚለውን አብረን የምነግራችሁ ነው የሚሆነው። አብራችሁን ከቆያችሁ ብዙ ትጠቀሙበታላችሁ ብዬ አስባለሁኝ። ያው እናንተም ነገ ከነገ ወዲያ ወደ እርባታው ስትገቡ ልትሳሳቱ የምችሉት ይሄ ስለሆነ ከዚህ ውጭ ብዙ አትሳሳቱም። ስለዚህ እነዚህ ደግሞ በጣም መሰረታዊ የሚባሉ ናቸው። እንግዲህ ይሄ አርቢ ፓኬጅ ተጠቃሚ ነው። እንግዲህ ሙሉ በሙሉ ፓኬጆችን። በነገራችን ላይ እኔ ይቺን ለምሳሌ ቄብ ዶሮዎች ወስዳችሁ ለሁለት ወር እና ለሶስት ወር እንክብካቤ የምታረጓትን አንድ ፔፐር ሰጣችኋለኝ። በጣም ስፔሻል የምትባል ማንዋል ነች የኔ ማለት ነው። እና ሁለት ወሩ ሙሉ ጥንቅቃ አድርጋ የያዘች ምን መቼ እንዴት ይደረጋል የሚለውን በወረቀቱ ላይ አንብባችሁ ማንም ምንም ሙያተኛ አያስፈልጋችሁም፣ ምንም እውቀት አያስፈልገው። ስለዚህ እሷን ብቻ የታችሁ ዶሮቻችሁን በጣም በጥሩ ሁኔታ ማኔጅ ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። በጣም ቀላል በአማርኛ የተጻፈ ግልጽ ባለ ሁኔታ ቀኑ፣ ሰዓቱ፣ እለቱ፣ አሰጣጡ ሁሉ ነገር የተገለጸለት ነው። እሷን ማኑዋል ለዚህ ግለሰብ ሰጥቻለሁ። ለዶሮ ተረካቢ ማለት ነው። ፓኬጅ ነበረው። ሁሉም ግብአት ነው። ወደ 12 13 ግብአቶችን ነው አካተን። ዘንሄር ነውና ፉል ፓኬጅ ነው የተጠቀመ ያለው የዶሮ አርቢ። ስለዚህ በዚህ መልኩ እንግዲህ የቆጠራ ሂደቱን አልፈን እንዲሁም ደግሞ ደንቦችንም ነገሬው እኛ የድርጅታችንን የራሳችን ደንብ አለን በርክክብ ሰዓት፣ እንዲሁም ደግሞ በአያያዝም በክትትልም የራሳችን የምንከተላቸው መርሆዎች አሉ። እነሱን አስረድቼው እዛ ላይ ፈርሞ ተስማምተን ጨርሰን፣ ቀጣይ እንግዲህ ፓኬጆቹን እቃዎቹን ሁሉ ከጫንኩ በኋላ ቀጥታ ወደ ከሱ ጋር ወደ ኮዬ ፈጬ የነበረ ሄድ ነውና እኔ ለምሳሌ አሁን ባለ አሁን አሁን የምነግራችሁን እነዚህ ሶስቱን ችግሮች አላወቅኳቸውም ነበረ እዛ ከረስኩ በኋላ ነው ያወኳቸው እና አይቼ ነው ደግሞ ተነግሮኝም ሳይሆን አይቼ ነው ያወቅኩት እና በተወሰነ መልኩ ጀማሪ ዶሮ አርቢዎች ትንሽ ሊያስቸግራችሁ ይችላል ብዬ የምገምተው ስለሆነ ነው ዛሬ ላቀርብላቸው የመጣሁት እና በተለይም ደግሞ በጉዞ ወቅት ላይም ልዩ ጥንቃቄዎችን አድርገን ነበረ ሞርታሊቲ እንዳይከሰት ከዚህ በተጨማሪ ደግሞ የኬሚካል ርጭትን ራሴ ረጭቼላችሁ የላችሁ ማቋቋም ስራ ማለት ምን ማለት ነው ካላችሁ፣ በተግባር ነው በወሬ አይደለም። ኬሚካል ርጭት ራሴ አድርጌላችሁ ለበሽታ ከዚህ በፊት የተፈጠረበት አለ ያልተፈጠረበት አለ፣ ሁለት አይነት አረጫጭ ነው ያለው። በዛ አይነት መንገድ ተጠቅሜ እርባታ ውስጥ በጣም ያስቸግራችኋል የሚባሉትን ራሴ ሰርቼ ሳምፕል አሳይቻችሁ። ከዚህ በተጨማሪ ዶሮቹን ራሴ ጭኜ ራሴ አራግፌ ራሴ ሰራተኛ ቀጥሬ በማቀው ልክ በሄድኩበት ልክ ከእናንተ ጋር አብሬ ለመስራት እንግዲህ ዝግጁ ሆኛለሁ ማለት ነው። እስካሁንም እየሰራው ነው የተለያዩ መንገድ ማለት ነው። ስለዚህ ከጭነት ጀምሮ እርባታውን ደርሶ ደግሞ እስከ ማራገፍ ድረስ ያሉ ሂደቶች ሙሉ በሙሉ በተግባር የተደገፉ ናቸው። እኛ ነን፣ እናንተ ቆማችሁ መታዘብ ብቻ ነው። እኛ ግን ስራውን ሰርተን ወደ እናንተ ምናቀርብ ነው የሚሆነው። ስለዚህ እናንተ ታዛቢ ነው የምትሆኑት፣ በእጃችሁ ምንም አይነት እቃ አትነኩም። አድራሻችን ዱከም ቡሉን አይል ህንጻ ሁለተኛ ፎቅ ላይ እንገኛለን። በአካል መታችሁ ቢሮችንም ተገኝታችሁ የተለያዩ ኢንፎርሜሽኖችን መውሰድ ትችላላችሁ። የማታገኙት የኢንፎርሜሽን አይነት የለም። መታችሁ እንግዲህ የተለያዩ የሚነበቡ ማኑዋሎችን ወስዳችሁ ወደ ቤታችሁ መሄድ ትችላላችሁ፣ ማማከር ትችላላችሁ። እርባታ እርባታ የሚሸተው ቢሮችን ጋር መታችሁ እንግዲህ ብዙ የምታገኟቸው ጥቅሞች አሉ። በተለይ እርባታን በተመለከተ ሙሉ በሙሉ እንግዲህ እዛጋ የተቀመጡት እኔን ጨምሮ አሁን ባለው ገበያ መሰረት ለእናንተ መረጃውን ለመስጠት ዝግጁ ሆነን ቀርበናል ማለት ነው። ጉዞችን ይህንን ይመስል ነበረ። እንግዲህ ወደ እርባታው የሚሄድ የሜጃ ጉዞዎች ናቸው እነዚህ። ወደ እርባታው እንግዲህ ተጠግተናል። አሁንም ነገራችሁን እንግዲህ አብዛኛው እንዴት እናስረክባለን እንዴት እንሰራለን የሚለውን ነገር ሳይሆን እኔ አሁን የነገርኳችሁ ሶስቱ ችግሮች ላይ ነው መሰረት አድርጌ ዛሬ ማውራችሁ ማለት ነው። ስለዚህ ከመግቢያ ጀምሮ አንድ ቪዲዮ አስቃኛችኋለሁ። አሁን አሁን ወደ ግቢ እየገባ ነው ሼዱን ትመለከቱታላችሁ ሼዱ ላይ አንድ ስህተት አለ ለምሳሌ ይሄንን በቀኝ በኩል ሼዱ ታዩታላችሁ እዚህ ላይ አንድ ስህተት አለ ገና ደግሞ ወደ ውስጥ እንገባለን ወደ ውስጥ ገብተን ደግሞ ያሉትን ነገሮች ደግሞ አስቃኛችኋለሁኝ በጣም የደበረኝ ነገር ምንድነው ጭንቅ ያለ ቦታ ነው ከዚህ በፊትም ሌላ አርቢ ሰርቶበታል ቤቱን ከእንደገና ደግሞ ከጎንም ሌላ ፋርም አለው በቃ የሆነ በጣም ሪስክ እንዳለው የሚናገር አይነት አፍ አውጥቶ የሚናገር አይነት ቦታ ነው። ጽዳት የለውም፣ በየቦታው እየተደፋፋ ኩስ ነው ያለው ቆሻሻ ነው በጣም አስጠይታ። ለስራ ራሱ ኢንቫይሮመንቱ ደስ አይልም ቦታው ማለት ነው እና ያው ይህ ሰውዬ ማድረግ የሚገባውን ተናገር ያለኝ እንደ መፍትሄ ማለት ነው። ለዚህ ቪዲዮ ከመስራቴ በፊት ለሱ ነው የተናገርኩት የችግሩ ባለቤትም የመፍትሄው ባለቤትም እሱ ስለሆነ ማለት ነው። ስለዚህ ግን የሆነ ደስ የማይል ቤት ነበር እስከ ከፈላችሁበት ድረስ የቤት ኪራይ እስከተከራያችሁ ድረስ ማድረግ የሚጠበቅባችሁ ነገር ምንድን ነው ዝንጥ ያለ ቤት መከራየት አለባችሁ ነገ ከነገ ወዲያ ላያስቆጫችሁ የሚችል ጥሩ ስራ ሊያሰራችሁ የሚችል ይህን ቤት ብትመለከቱት አሁን ተቃራኒ የሆነ ቤት ነው ለአካባቢ የማይመጠን አይነት ቤት ማለት ነው በተወሰነ መልኩ ጥሩ ነው የምለው የአየር ዝውውር መጠኑ መስኮቶቹ ክፍተታቸው በጣም የተሻሉ ነበሩ ነገር ግን የቤቱ አቀማመጥ ስታንዳርዱን የጠበቀም አይደለም ከዚህ በተጨማሪ ደግሞ ከዝናብ ጋር ተያይዞ ከእርጥበት ጋር ተያይዞ በጣም የሚያስቸግረው ይመስለኛል። አሁን እንግዲህ ክረምት እየገባ ነው፣ የሚያስቸግረው ይመስለኛል። ስለዚህ ቤት ምርጫችሁ ላይ በጣም ጥንቃቄ ማድረግ፣ አንደኛ ነገር ቤት ምርጫ ላይ ጥንቃቄ ማድረግ። እንግዲህ የኬሚካል ርጭቱን በዚህ መንገድ እያደረግን ነበር። እኛ ጉዝጓዙን ወደ ሁለት ኩንታል የሚጠጋ ጉዝጓዝ ነው። እንግዲህ ጉዝጓዝ መጎዝጎዝ ላይም የምታስገቡት የዶሮዎችን እድሜ መሰረት አድርጋችሁ ማስገባት። ዴብዝ አለው የእያንዳንዱ የጉዝጓዙ ዴብዝ አለው። በዴብዙ መሰረት ነው መዘጋጀት ያለበት እንጂ በግምት አይደለም። ጉዳትም ጥቅም፣ በተለይ ለእንቁላልጣይ ጉዳቱ ያመዝናል ከጥቅሙ ይልቅ ማለት ነው። ስለዚህ በተለይ መጠኑ በሚበዛ በሳት ዶሮዎች በተለያየ መንገድ ሊጎዱባችሁ የማይሆን አይነት ባህሪ እንዲላመዱላችሁ ታደርጋላችሁ ማለት ነው። በተለይ ስልጠና የሰጠናችሁ ሰዎች ታውቁታላችሁ። የጉዝጓዝ መወፈርና የጉዝጓዝ መቅጠን ምን ሊያመጣ ይችላል? ለስጋ ዶሮ፣ ለእንቁላልጣይ፣ ለቄብ፣ ለሁሉም በተለይ ጉዝጓዝን በተመለከተ ርዕሳችን ላይ በደንብ የጉዝጓዝ ምርጫዎቻችንን ምን አይነት ጥበቃ እናደርግላችኋለን፣ እንክብካቤ ምን ይመስላል፣ ጥልቀቱ ምን ይመስላል፣ ኬሚካል ርጭቱ ምን ይመስላል፣ ብዙ ጉዳዮችን ተመልክተናል ማለት ነው። ስለዚህ መመገቢያዎቹን በእንደዚህ መልኩ አዘጋጀንና ከዚህ በመቀጠል ምንድ ነው ፊት ለፊት የምታዩት መስኮት አለ አይደለም፣ ክፍቱ አሁን በዚህ እንቅስቃሴ እንደዚህ ሸራ ሳያለብሱ መቆየት በጣም አስቸጋሪ ነው። እንግዲህ ዶሮ ቤት ሁላችሁም ተንቀሳቀሳላችሁ፣ ሸራ እንዳለው ሽቦ እንዳለው ሁላችንም እናውቃለን። ነገር ግን እንደዚህ ሽራ ይሄ ግዴለሽነት ነው ብዬ ነው የወሰድኩት እኔ ለምን አካባቢው በጣም ዝናብ እኛ ስንሄድ ራሱ ካፊያ ነበር ስለዚህ ዝናብ ቢዘንብ እነዚህ ቄብ ዶሮች ብርድ አይነት ስሜት ይሰማቸዋል ያንን ለመቋቋም የቦድ ቴምፕሬቸራቸውን ሬጉሌት ለማድረግ እርስ በርስ ይጠባበቃሉ መደራረብ ይኖራል የዶሮ ሞት የዶሮ ሞት ከተፈጠረ በኋላ እንግዲህ ብዙዎቻችን በሽተኛ ዶሮ ነው የወሰድኩት አይነት ነገር ብዙዎች ያነሳሉና በጣም ቀላል እና ሲምፕል የሚባሉ እኛ ልናስተካክላቸው የሚገቡ ግን ብዙ ችግሮች ነበሩብን። ስለዚህ በዚህ አይነት መልኩ ማየት አስፈላጊ ነው። ስለዚህ ዶሮዎቻችን ቅዝቃዜ እንዳይሰማቸው በእርግጥ በጣም ከፍተኛ ሙቀት፣ ከፍተኛ ቅዝቃዜ ዶሮች የማይፈልጓቸው ናቸው። የተመጠን አይነት ነገር ይፈልጋሉ። ስለዚህ ያም የራሱ የሆነ ቁጥር አለው። በቴርሞሜትራችን እንግዲህ እየለካን ያንን ዴይሊ መቆጣጠር ይኖርብናል ማለት ነው። ከዶሮዎችም አንድ ጎበዝ የሚባል ዶሮ አርቢኮ ዶሮችን አምስት ዶሮችን ብቻ ከመንጋው አይቶ የሩም ቴምፕሬቸሩ ይመስላል የሚለውን መገመት ይችላል። በጣም ቀላል ነው። በጣም ቀላል ነው። በተለምዶም እኛ የምናውቃቸው ብዙ አይነት ምልክቶች አሉ። ስለዚህ በእንደዚህ አይነት መንገድ ነገር ግን ዛሬ ትንሽ የደበረኝ ነገር ምንድን ነው አንደኛ ዙሪያው ሸራው አለመሰራቱ፣ በዚህ በኩል ክፍት መሆኑ፣ ቦታው ስታንዳርዱን አለመጣ። ሌላውና በጣም ደግሞ ስጋት እንዲኖርበት ወይም ደግሞ ስጋት አለበት ብዬ ይህ ዶሮ አርቢ ስጋት አለበት ብዬ ወደፊትም ስራው ላይ እክል ሊገጥመው ይችላል ብዬ የማነሳው ምንድን ነው የበሽታ ጉዳይ ነው። ቦታው የሚመረጥ የሚረገጥበት ቦታ የለም። እርግጠኛ ነኝ። ለምን እንደውም በአይኔ የማየው ነው የምነግራችሁ። በአይኔ ማላያቸው በጣም ብዙ እርባታው ውስጥ ራሱ የእሱ ሼድ ውስጥ ራሱ እነዚህ ጎጂ የምንላቸው ፓቶጂኖች ይኖራሉ ብዬ አስባለኝ። ያው በአይነ ስለማናያቸው ነው እንጂ ለምን ውጭው እንደዛ በጣም ከተበከለ ውጭ ውስጥ ላይ ደግሞ ምን ሊሆን ይችላል የሚለውን በአግባብ ውስጥ በደንብ ኬሚካል ተረጭቶ ነበረ ከዚህ በፊት ወይ የሚለው ጥርጣሬ ያለኝ። ስለዚህ ከዚህ ጋር ተያይዞ ያላችሁን ቦታ ተናግራችሁ ከኛም ጋር ላትገዙ ትችላላችሁ። ከሌላም ቦታ ልትገዙ ትችላላችሁ። ነገር ግን ይሄ ቦታ እንደዚህ ያለኝ ከዚህ በፊት እንደዚህ አይነት ታሪክ አለው፣ አሁን ያለበት ሁኔታ እንደዚህ ነው ብለው እንግዲህ አርቢዎች፣ ሰልጣኞቻችን እንዲሁም ደግሞ ከኛ ዶሮ ያዘዙት ቀድሞ ምን ያደርጋሉ? መረጃውን ይልካሉ። እንዲያነ ቦታ እንደዚህ ያነት ነገር አዘጋጅቻለሁ ከዚህ በኋላ ምን ይጠበቅብኛል? ምኑን ላሻሽለው ብለው ይልካሉ። በዛ መሰረት ነው እኛ ያንን ተነስተን ይህንን ይህንን ይህንን አስራሹሉ ብለን በተለይ ዋና ዋናና ጊዜ ሊፈጁ የሚችሉ ነገሮችን እዛ ላይ መረጃ እንሰጣቸዋለን። ከዛ በዘለለ ግን በጣም ጥቃቅን ናቸው የሚባሉና እንደ ማስተማሪያ እንደ ምክር ደግሞ እዛም ደርሰን እንደምትመለከቱት ማኑዋልም ጭምር እየሰጠናቸው ስራቸው ላይ እክል እንዳይገጥመባቸው እናደርጋለን ማለት ነው። ስለዚህ ቦታ ምርጫችሁን አስተካክሉ፣ ቦታ ምርጫችሁን አስተካክሉ። እንከን የማይወጣለት ቤት ሊኖር ይገባል። ከጎን መሰራቱ ለምሳሌ ተመሳዊ ማኔጅመንት የሚጠቀሙ ከሆኑ ኖርማል ነው ብዙ ችግር አይፈጥርባቸውም ነገር ግን ደግሞ እዛ አካባቢ ላይ መበከሉ ለምሳሌ ኩስን የተበተነ ኩስን ለማጽዳት እጅግ በጣም አዳጋች የሚባል ነው ስለዚህ እንዴት ልንቆጣጠረው እንችላለን ምን ያክል ኬሚካል ርጭት ብታደርጉ ግቢው በጣም ሰፊ ነው ያንን ሁሉ ግቢ ኬሚካል ርጭት ማድረግ እንዴት ነው ይታሰባል ወይ ኬሚካል ርጭትስ አድርገን ፐርፌክት ያንን ፓቶጂን አዳክመነዋል ገለነዋል ማወቅ አንችልም ስለዚህ ግቢያችሁ በጣም የቆሸሸ ሊሆን አይገባም በተለይ በተለይ ቆሻሻ ስንል ከዶሮ እርባታ ጋር ከዶሮ እርባታ ዌስት ጋር ተያይዞ ደግሞ ለምሳሌ ከኩስ ጋር ተያይዞ ከዶሮ እነዚህ ዲስፖዝ የምታደረጉባቸው ቦታዎች የተመረጡ ከሌሉ በየቦታው እንዲህ ተሰራይቶ ለምሳሌ ከጎን ያለው ቤት ተሰርቶበታል። በየቦታው ኩሱ የሆነ ምን እንደሚመስል በጣም ወይ አጽድተው አልወጡ ወይ አላጸዳው፣ እሱ ወይ ባለቤቱ አላጸዳው በጣም ብቻ የሆነ የሚያስጠላ ነገር አለው። በአጠቃላይ ማለት የሆነ ደስ የሚል ነገር የለውም በጣም እዛ ጋ ተንኳቶ ምናምናም ለስራ ሞራል፣ በቃ አጠቃላይ ኢንቫይሮንመንቱ በጣም የሚደብር ነበረ እና በቃ ለሱም በጣም አስጠንቅቄ የሆነ ወጣት በሽታ መግባት መውጣት፣ ግን ባለቤቱ አካራዮቹም አለማወቃቸው እዚህ ለምሳሌ አንዳንድ አካራዮች ጽድት አድርገው ቤታቸውን ይዛሉ። ጽድት አድርገው መኖሪያ ቤት እስኪመስል ድረስ ማለት ነው። አንዳንዶቹ ደግሞ በቃ ከተከራየ ይከራይ ካልተከራየ ምናምን ይመስላል ብቻ እንደዛ። እንደዚህ መሆን የለበትም። እንደዚህ እንኳን ቢሆን እነሱ አካራዮች ናቸው የስራው ባለቤት አይደሉም። ቤታቸውን ያከራያችሁ እናንተ ባዮሴኩሪቲ ፕሮቶኮሉ መጠበቅ ይኖርባችኋል። ፕሮሲጀሩ መከተል ይኖርባችኋል። በዛ መሰረት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ባለው ሂደት እንዴት አድርጌ ቤቱን አጸዳለሁ፣ የሚለውን በደንብ ልታውቁበት ይገባል። ያንን ልትከተሉ ይገባል እንጂ ቤት ስለተከራያችሁ አጽድታችሁ ዶሮ ማዘዝ አይገባችሁም። ስለዚህ እኔ ያልጠበቅኳቸው ናቸው። ዶሮ አርቢዎች ከእንደዚያ ነገር ብትጠነቀቁ ብዬ አነሳለሁኝ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ብዙ ቦታዎች አድርሰናል። በጣም ብዙ ትምህርት የሚሰጡ ነገሮችን ወደ እናንተ አስተላልፋለሁኝ። ይህን ቪዲዮ ላይክ አድርጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገ